ሰላም፣ እንዴት ናችሁ? ዛሬም ከእግዚአብሔር ቃል አንድ ክፍል ልነግራችኋለው። የማውራበት ክፍል ያለው በዘፍጥረት አንድ ላይ ነው። ስለ እግዚአብሔር በጣም ብዙ ባህሪዎቹ የሚገርሙኝ ናቸው፣ ግን እዚህ ክፍል ላይ ደግሞ ክፍሉም የመጀመሪያ እንደመሆኑ ሁሉም ሰው ማድረግ ያለበት ነገር ነው ብዬ ነው የማምነው። ዘፍጥረት ያው ሁላችሁ ታውቃላችሁ። ዘፍጥረት አንድ እግዚአብሔር ሰማይና ምድርን ፈጠረ እያለ እስከ 26 ቁጥር ቁጥር ድረስ ያወራል። ፈጠረ እንደዚህ ሆነ እንደዚህ ሆነ ግን ከሶስተኛው ቀን ጀምሮ እግዚአብሔር ከሰራ በኋላ መቶ ቼክ ያደርጋል ስራው ከዛ እግዚአብሔር ያ መልካም እንደሆነ አየ ይላል። ድጋሚ ቁጥር 18 ላይ መቶ ይሰራና አሁንም ያ መልካም እንደሆነ አየ 21 ላይ 25 ላይ ከዛ ደግሞ ዘፍጥረት ምዕራፍ 1 ቁጥር 31 ላይ ምን ይላል? ያደረገውን ሁሉ አየ እነሆም እጅግ መልካም ነበረ ይላል። እና ብዙዎቻችን ስራ እንሰራለን፣ ቤተሰብ እናስተዳድራለን፣ እንወጣለን፣ እንገባለን፣ እንገዛለን፣ እንሸጣለን። ከዛስ ያደረግነውን ነገር ግን ዞር ብለን አናየው። የእግዚአብሔር ኳሊቲ ግን ይሄ ነው። ማለት አውርጄው አይደለም፣ ግን ይገርመኛል። እግዚአብሔር ፍጹም ነው፣ ስራው ትክክል ነው፣ አይሳሳትም፣ እናውቃለን። ግን እሱ ራሱ ይሰራና ያደረገውን ነገር ዞሮ ቼክ ያደርጋል፣ ዞሮ ቼክ ያደርጋል። ስለዚህ እኛም ሁላችንም በቤታችን፣ በስራችን፣ በምናደርገው በማንኛውም ነገር ላይ እስቲ ምንድን ነው? ጥሩ ነው የሰራሁት? መልካም ነው ልቀጥል? እያለ ቼክ ያደረግ ነበር በተከታታይ ጊዜ። ከዛ ያ መልካም እንደሆነ አየ ይላል። ያ መልካም እንደሆነ አየ፣ ያ መልካም እንደሆነ አየ። ፋይናሊ ሰርቶ ሲጨርስ እጅግ መልካም እንደሆነ አየ። ስለዚህ ዛሬ ላበረታታችሁ ፈልጋለሁ። እስቲ የሰራችሁትን ስራ ትዳራችሁን ስትመሩ፣ እየመራችሁበት ያለ መንገድ ስራ ስትሰሩ ከሰራችሁ በኋላ ስራችሁን ስ ቼክ አድርጎት የእግዚአብሔርን ባህሪ በዚህ መልኩ እንካፈላለን እና የሰራችሁትን ስራ እየተመለሳችሁ እዩት። መልካም ነው፣ መልካም አይደለም፣ ውጤቱ ቆንጆ ነው፣ ጥሩ አይደለም፣ የሚለውን እንድናየው ለማበረታታት ነው። አመሰግናለሁ።